ጽዮን እንግዲህ ስልክ ስታወራ ሉሊት ከበር ጋር ቆማ እያዳመጠች ነበረ። ከዛ እንግዲህ ጽዮን በሩን ስትከፍት ሉሊትን ትደርስባታለች። ከዛ አስገብታ ምን እያሽ እየሰማሽ የነበረ ብላ ታንቀታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ ወደ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ኔ እግዚአብሔር ይመስገን ደህና ነኝ። ሁላችሁም ሰላማችሁ ይትረፍረፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሐረግ ተከታታይ ድራማን ይዣላችሁ መጥቻለሁ ማለት ነው። በቅድሚያ ለዚህ አዲስ የምትመጡ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ላይክ እያደረጋችሁ ቪዲዮን ተከታተሉ ማለት ነው። ቀጥታ ወደ ቪዲዮ እወስዳቸዋለሁ ማለት ነው። እንግዲህ ባለፈው ክፍል የፍራታ መድኒት ልጇን የሚያስወርድ መድኒት ሰጥቷት ነበረ ያለቀው ነገር ግን አቤል ቲቪ ከፍቶ የዶክተር መሞት ስትሰማ መድኒቱን ትተፏለች። ከዛም ያፌት አንስቶ ቢሰጣትም ከመሬት አንስተ ነው እንደምሰጠኝ ብላ በዶክተሩ መሞት በጣም ትደነግጥና ታዝናለች። ከዛ አንተ ሴጣን አንተ ናህድል የገደልከው እያለች ስትሰድበው ያፌትን፣ ከዛ ገኒንና አቤርን እናንተ ከዚህ ሄዱ አይና ሚስቴ ቁጭ ጋር ደናወራን ከዚህ ተነሱ ብሎ እነሱን ያባረራቸዋል። ከዛም ኤፍራታ አሁንም አንተ ናህድል የገደልከው ዶክተሩ ያላዘዘው መድኒት ምን አይነት መድኒት ናምታ ይሰጠኝ እያለች በጣም እየጩኸችበት ነበረ። ከዛም ስትጮህ ገኒ ትመጣለች። አንቺ ደግሞ ምን ቤት ነች ማን ብናይ ብሎሽ ነው የመጣሽው? እያዳመጥሽ ነበር የምናወረውን ይላታል። ከዛ እሷ አይ ስትጮህ ሰምቼ ነው የመጣሁት። ታዲያ ምን አገባሽ? ስራሽን ብቻ ስሪ ይላትና ያፌት ተነስቶ ጥሎ ይሄዳል። ገኒም እንግዲህ ኤፍራታ ጎን ቁጭ ብላ ልጄ፣ አይዞሽ ዶክተሩ ቆየ ሞተው ባለፈው ያያከመሽ ነው ስትላት፣ አዎ ገንዬ፣ እሱ ነው ትላታለች። በጣም ያሳዝናል ብላ ገንዬም ኤፍራታን ታጽናናለች እያጽናናቻት እንግዲህ ከዚህ በኋላ ትጎጃለሽ ባክሽ ልጄ እራሽን አትግዥ ብላ ታረጋጋታለች ማለት ነው። እዛ ቁጭ ብሎ እያወሩ እንግዲህ አቤል ይመጣል። ከዛ እናት እና ልጅ ደግሞ ጥሩ ምስጥር ይዛቸዋል። የሆነ የልጅ እርግዝናዋን ትነግራት ነበረ። ነገር ግን አቤል መጥቶ እንዳት ነግራት ምስጥራቸውን አፈረሰባቸው ማለት ነው። ከዛ እንግዲህ ያው ነግራት ይሆን የቤት ድጋሚ አይጎዳት ነበረ ብዙዎቻችሁ እንግዲህ አፍራታ ልጅ ከሞተ ከወረደ አናይም ስትሉን ኮመንት አይቻለሁ ማለት ነው እንደዛ ከሆነ በጣም ነው የሚያስጠላው ማለት ነው ከዛ እንግዲህ ቤዛ ጽዮንና ሉሊት ሲታገሉ ትደርሳለች ማለት ነው ከዛ ሉሊት እየጮኸች ነበረ ምን ሳወራ ነው የሰማሽ የነበረው ተናገሪ ትላታለች ሉሊትም እረ እኔ ምንም አልሰማሁም እያሸተላት ከዛ ጽዮን የራሷን ድራማ ዘጋጅታ ስለነበረ ራሷን እንደደም አድርጋ ንቅ እንዳደረገቻት ቤዛ ትደርሳለች ቤዛም ከዛ ሉሊትን ዝም ስንልሽ ጊዜ አበዛሹ ብላ ከዛ ታስወጣታለች ጽዮንን ካረጋጋች በኋላ ሉሊትን ሻንጣዋን ይዛ ከበር ከቤት ታስወጣታለች በር ላይ ቆሞ ቤዛ አባክሻ ታስወጪ ከናንተ ውጭ ወዴት መሄጃለኝ አንቺ እሷስ እያስመሰለች ነው አይኔ ያየውን ልመን ወይስ ጆሮ የሚሰማውን ትላታለች። ከዛም አልወጣም፣ እንዲሁም ከዚህ ቤት ላይ ከዚህ ንብረት ላይ ድርሻ አለኝ ብላ ሲያመልጣት፣ ምን አልሽ አንቺ ስትላት፣ አይ በቃ ዝም ብዬ ነው እባክሽ አታስወጪኝ ስትላት፣ በሩን ሰጥታ እንግዲህ ትዘጋባታለች። ከዛም ሉሊት ወደ አለቃዋ ወደ ያፌት ትሄዳለች። መኪና ውስጥ ቁጭ ብላም እንግዲህ ምን እንደምትፈልግ ይጠይቃታል። ከቤት አስወጥተውኝ ነው አባረሩኝ ከቤት ትላለች። ለምን ነበር ያባረሩሽ ሲላት ያው አንተ ሪከርድ አርገቢ ባልከኝ መሰረት ሪከርድ አርጌ ስልኬን ቤዛ አግኝታው ነው፣ በዚህ ምክንያት ነው ያባረረችኝ፣ ትለዋለች። እሺ ሌላ ምንድን ፈለግሽ ነው ስላት፣ ስለዚህ አሁን የፈለግኩት ማረፊያ ነው ስትለው፣ ማረፊያ የሚሰጣት መስሏት፣ ያው በጣም ተጨንቄ ነበር፣ ያው ትሰጠኛለህ አይደል እንዲያው እንደዚህ መጨነቅ አልነበረብኝ ያለች ስትል፣ እሺ አንዴ ከመኪናው ተወርጅልኝ ይላታል። ከዛ ከመኪናው ካሰወረደ በኋላ መኪናዋን ጨርቁ ንፋስ አንስቶት ነው ይላት። ከዛ መኪናውን ወርዳ ስታይ ምንም አይነት ጨርቅ የለም። ከዛ እንዲህ መኪናው ላይ ኮ ምንም ነገር የለም ስትለው ከዚ ከፈት አርጎ መስኮቱን እንግዲህ ማረፊያ አይደል የፈለግሽው እሱ የቆምሽል በጋ ማረፊያ ሰልታሽ እረፊ ይላት። ና መኪናውን አስነስቶ ይሄዳል ማለት ነው። ከዛ እንግዲህ ሉሊት እዚህ ጋር ና ረፊ ያለች ይህማ ይረባብላ ሉሊት አስቢ አስቢ አስቢ ላይ ካሰበች በኋላ እንግዲህ ወደ ቤት መመለሻ ወጥመድ ያገኘችው የጽዮን አባት መሞቱን ለጽዮን ተናግራ ለጽዮን እናገራለን ብላ ቤዛን ካስፈራራች በኋላ እንድታስገባት የፈለገችው ማለት ነው። ከዛ እንግዲህ የናኦድ ወንድም እንግዲህ ናኦድ ስፖርት የሚሰራበት ጋ ሄዶ ቤዛን እያስታወሰ በጣም ደብሮት ነበረ። ከዛ ወንድም እየሴው አጠገቡ ሄዶ ይቀመጣል። ከዛ እንዲህ አብርሃም መሰራውስ ልጅ ሲለው እየተከታተልከኝ ነበር እንዲህ